የተወደዳችሁ የቲክቶክ ቤተሰቦች እንግዲህ ጌታችን ኢየሱስ ክርስቶስ በሁለት ዓመቱ ከምድረ እስራኤል ከቤተልሔም ተነስቶ ወደ ግብፅ በእናቱ እቅፍ እንደተሰደደ ወይም ቤታችን ቅድስት ድንግል ማርያም የተወደደ ልጇን ይዛ ሰሎሜና አረጋዊ ዮሴፍ እየተራዷት ከምድረ እስራኤል ከቤተልሔም ወደ ግብፅ የተሰደደችው ሁለት ዓመት ጌታችን በተወለደ በሁለት ዓመት እንደሆነ ወይም ደግሞ የተጸነሰ የተወለደ ዕለት እንዳልሆነ ጌታችን ኢየሱስ ክርስቶስ የተወለደ ዕለት እንዳልሆነ አንዳንድ ለምትደናገሩ ሰዎች የምታደርጉት ምን መሰላችሁ ጌታችን ኢየሱስ ክርስቶስ የተወለደ ዕለት እንግዲህ ሰባ ሰ- እረኞቹ መጥተዋል የተወለደበት ቦታ የት እንደሆነ ይናገራል መጽሐፍ ቅዱስ ከዛ ደግሞ እስራኤል ውስጥ ጌታችን ኢየሱስ ክርስቶስ የተደረገለት ነገር አለ። በአርባ ቀኑ ወደ ቤተ መቅደስ እንደገባ ይናገራል ማለት ነው። ቤተ መቅደስ ገብቶ ሕፃናት በሕገ ኦሪት ስርዓት ለአብርሃም የተሰጠው ሕግ ነው። ይኸውም በስምንት ቀኑ እያንዳንዱ ወንድ የአብርሃም ዘር በሙሉ የሚገረዝ ከዛ በኋላ በአርባ ቀኑ ደግሞ ወደ መቅደስ እንደሚገባ የሙሴ ለሙሴ ለአብርሃም የተሰጠው ህግ ነው የግርዛት ህግ ማለት ነው እና ይሄ ተፈጽሞለታል እየታችን ለኢየሱስ ክርስቶስ ስለዚህ በአርባ ቀኑ በተወለደ በአርባ ቀኑ እስራኤል ውስጥ ነበረ አልተሰደደም እስከ አርባ ቀን ከዛ ውጭ ደግሞ ዋናው ደግሞ የምታዩት የተወለደ ዕለት የተወለደበት ቦታ እንደገና መላእክት ለእረኞች ተገልጠው ጌታ የት እንደተወለደ የት እንደሚያገኙት ምልክት የነገሯቸው በግርግም መሆኑን። ሰባ ሰገል ሲመጡ ግን በግርግም ሳይሆን በቤት ነበር ህፃኑ የነበረው ማለት ነው። ይህን እናያለን። በዚህ በዚህ ትረዱታላችሁ ማለት ነው። ሉቃስ ወንጌል ላይ እንመልከት እንግዲህ ሉቃስ ወንጌል ምዕራፍ ሁለት ላይ እንደዚህ ይላል ከቁጥር አንድ ጀምሮ በተለይ በተለይ ከቁጥር ሰባት ጀምሮ እናንብበው እስከ 16 ድረስ ማለት ነው የሉቃስ ወንጌል ምዕራፍ ሁለት ከቁጥር ሰባት እስከ ቁጥር 16 ቁጥር ሰባት እንደዚህ ይላል የበኩር ልጇንም ወለደች በመጠቅለያም ጠቀለለችው በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው ይላል እንግዲህ ዮሴፍ አባታችን ጻድቁ ቅድስት ድንግል ማርያምን በጠባቂነት እንዲራዳት የታጨው ማለት ነው። ሕዝብ ቆጠራ ቄሳር በወቅቱ የነበረው አውግስቶስ ቄሳር የሕዝብ ቆጠራ አዋጅ አውጆ ስለነበረ፣ እርሱ ደግሞ በገሊላ ነበረ ዮሴፍና ድንግል ማርያም ስለዚህ ሰው ሁሉ ይቆጠር የነበረው የሕዝብ ቆጠራ ይቆጠር የነበረው በወገኑ ነበርና በየወገኑ በየአዝማዱ ነበርና ምንድን ነው ወደ ቤተልሔም ሄደ ማለት ነው። ጸንሳ ሳለች እጮኛውን ድንግል ማርያምን ይዞ ለቆጠራ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ሄደ ይላል። ይጻፍ ዘንድ ወደዚያ ሄደ። የዳዊት ቤት ምክንያቱም የዳዊት ቤት ወገን ስለነበረ ቤተልሔም የዛ የወገኑ ሀገር ስለነበረች ከወገኑ ጋር ለመቆጠር ወደዛ ሄደ። እዛ ግን እንደሄደ፣ በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። እዚሁ ሉቃስ ወንጌል ምዕራፍ ሁለት ላይ ማለት ነው። የመውለጃዋ ወራት ደረሰ እና የበኩር ልጇን ወለደችው በመጠቅለያም ጠቀለለችው በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ይላል። በዚያም ይላል ምድር መንጋቸውን በሌሊት ሊጠብቁ በሜዳ የነበሩ ወይም መንጋቸውን ተግተው ይጠብቁ የነበሩ ነበሩ እረኞች የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው በራ። ታላቅ ፍርሃትም ፈሩ ይላል። እንግዲህ ምን አላቸው መልአኩ ለእረኞቹ ለህዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል አላቸው። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አላቸው። በግርግም ተኝቶ ተመልከት። ድንገትም ብዙ የሰማይ ሰራዊት ከመላኩ ጋር ነበሩ። እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው ሁሉ ለሰው በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንዲህ፣ እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ ማርያምንና ዮሴፍን ህፃኑንም በግርግም ተኝቶ አገኙት ይላል። አያችሁ እንግዲህ መልአኩ ምልክት የነገራቸው ህፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። የተወለደበት በእንግዶች ማረፊያ ነበረ። ለቆጠራ እንደሄዱ በዚያ ስፍራ በእንግዶች ማደሪያ ስፍራ ስላልነበረ ነው። የተወለደበት የእንግዶች ማደሪያ አይደለም፣ በእንግዶች ማደሪያ ስፍራ ስላልነበረ በግርግም ተወለደ ነው። እና ሰራዊ መላይክቱ ደግሞ ለእረኞች ሲነግሯቸው ምልክት ህፃን ተወልዶላችኋል፣ አሏቸው እና ይህ ምልክቱ ምንድን ነው? በግርግም ህፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አሏቸው። በሄዱም ጊዜ እረኞቹ እንደ መላይክቱ እንደነገሯቸው በግርግም ነው ያገኙት። ፈጥነው በመጡ ማርያምን እና ዮሴፍን፣ ህፃኑንም በግርግም ተኝቶ አገኙት ይላሉ። ስለዚህ በግርግም ነበር የተኛው የተወለደው በግርግም ነው የተኛውም፣ በግርግም ነው እረኞቹም በዕለቱ ያገኙት በግርግም ተኝቶ ነበረ ማለት ነው። ነገር ግን ነገር ግን ምን አለ በዮሐንስ በማቴዎስ ወንጌል ላይ ደግሞ ስንመለከት ሕፃኑ ሰባ ሰገል ሲመጡ ደግሞ ምን ላይ ነው ያገኙት የሚለውን ስንመለከት ሕፃኑን ያገኙት ሰባሰገል ሲመጡ በቤት ነው በቤት ውስጥ ማለት ነው። እንግዲህ ሰባሰገል ወይም ደግሞ ሰባሰገል ማለት የጥበብ ሰዎች ማለት ነው። በነገራችን ላይ የጥበብ ሰዎች ናቸው፣ ብዙ ሁነው ነው የተነሱት። ነገር ግን የደረሱት ሶስት ናቸው ማለት ነው። ረጅም ጉዞ ተጉዘው ነው የመጡት እና ሲደርሱ በሄሮድስ በኩል መጡና ሄሮድስን ጠየቁት ንጉሥ በዚህ በርሱ ግዛት እንደተወለደ እና ለእርሱ እጅ መንሻን ይዘው ሊሰግዱለት እንደመጡ ነገሩት ማለት ነው። ነገሩት። ያን ጊዜ ሄሮድስ በጣም ደነገጠ። ንግሥናዬን ሊነጥቀኝ ነው ብሎ በጣም ደነገጠ ማለት ነው። ስለዚህ ምን አደረገ? ሂዱና ስገዱለት ባገኛችሁትም ጊዜ ስገዱለት፣ ፈልጉ፣ በጥንቃቄ መርሙር፣ ስገዱለት። ስትመጡ ደግሞ ተመልሳችሁ በእኔ በኩል ኑ፣ እኔ ደግሞ እንድሰግድለት ብሎ ነው ለሰብአ ሰገል የነገራቸው ማለት ነው። ከዛ በኋላ የአይሁድ ሊቃውንት ሰብአ ሰገል ወደ ኮከቡ ኮከብ ነበር እየመራቸው የመጣ እሱን ተከትለው እንደመጡ አሁንም ኮከቡ እየመራቸው ሕፃኑ ባለበት እስኪያርፍ ድረስ እስኪያመለክታቸው ድረስ እየመራቸው ሄደ። ሄሮድስ ግን የአይሁድ ሊቃውንት ጠርቶ እንዴት ነው ይሄ ነገር ብሎ ስለ ትንቢት፣ ስለ ክርስቶስ ወይም ደግሞ ስለ ንጉሱ መወለድ ያለውን ትንቢት በጥንቃቄ ከአይሁድ ሊቃውንት ሲጠይቅ በዚህ ይወለዳል ተብሏል በቤተልሔም ይሁዳ ይወለዳል ተብሎ አንቺ ፍራታ ክፍል የምትሆኝ ቤተልሔም ከይሁዳ ነገስታት ከቶ አታንሽም፣ ወገኖች የሚጠብቃቸው መስፍን ከአንቺ ይወጣል ተብሎ ተነግሯል አሉት ማለት ነው። በዚህ ጊዜ ደነገጠ። ስለዚህ በእኔ ላይ የሚነግስ ህፃን እኔ ሳላውቅ በግዛቴ ተወልዷል እንዲያውም ሁለት ዓመት ነው ስላሉት ሰብአ ሰገል የጥበብ ሰዎች በጣም እንዲያውም ሳላውቅ ሁለት ዓመት ደርሷል ማለት ነው ብሎ እጅግ ተረበሸ ማለት ነው እና ነገር ግን እነዚህ ሰባ ሰገል ሄደው ሕፃኑን ያገኙት በቤት ውስጥ ነው። በቤት ውስጥ ነው ያገኙት። በቤት ውስጥ አገኙትና ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻን ሰጡት አቀረቡለት፣ ማለት ነው። ከዚያ በኋላ ግን ተመልሳችሁ በመጣችሁበት መንገድ አትሂዱ የሚል በመልአከ እግዚአብሔር መልእክት ተነገራቸው። መንገድ ለውጠው እንዲሄዱ ማለት ነው። ለነማን? ለሰብአ ሰገል ማለት ነው።